አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ መደመጥ ያለባቸውን ትኩስ መረጃዎችን ልናደርሳችሁና ልታስደምጣችሁ ሰዓታችንን ጠብቀን ተገኝተናል። በመጀመሪያው መረጃችንም በዛሬው ለት እንግዲህ የኢትዮጵያ ቴሌኮም አንድ አዲስ አሰራርን ይፋ ማድረጉንና ዓለም አቀፍ ሐዋላ ማስጀመሩ በዛሬው ለት እጅግ አነጋጋሪ ሆኗል። ዝርዝሩን ይዘነዋል። በሌላ በኩል ከኤምባሲዎች በኩል ማስጠንቀቂያ ወጥ ተሰጥቷል ለመላው ዓለም ላይ ለምትገኙ ኢትዮጵያኖች በሙሉ እንግዲህ እጅግ ከፍተኛ የሆነ ማስጠንቀቂያ ነው የወጣው። ዝርዝሩን ከማድረሳችን ባሻገር የ100 ሺህ ብር ግዴታ ተጥሎብናል የሚሉ በርካታ ኢትዮጵያውያኖች መኖራቸውም ተሰምቷል። በሌላ በኩል ሰባት ሰዎች በስጋ መሞታቸው ተሰምተዋል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮ ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃውን ናምራ። እንግዲህ ክብራን ተመልካቾቼ ዛሬ ማለትም ሚያዝያ 16/2017 እጅግ በርከት ያሉ መረጃዎች እየወጡ ሲሆን በቅድሚያም ጅቡቲ ሕገ ወጥ የምትላቸውን ስደተኞችን በቅርቡ ማባረር እንደምትጀምሯን አስታወቀች። የጅቡቲ ፕሬዝዳንት እስማኤል ኡመር ጊሌህ አማካሪውን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ጅቡቲ የሚገኙ ሕገወጥ ስደተኞች በሚያዝያ ወር መጨረሻ ማለት ነው በአንድ ሳምንት ውስጥ ሀገሪቱን ለቀው እንዲወጡ የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር አዟል። ውሳኔው በዋናነት የጸጥታና የጤና ስጋቶችን መነሻ ያደረገ መሆኑን ተናግሯል። አማካሪው በጅቡቲ ምን ያክል ሕገወጥ ስደተኞች እንዳሉ ግን አልተናገረም። እንደሚታወቀው በሀገረ ጅቡቲ እጅግ በርካታ ኢትዮጵያውያኖች፣ ሶማሊያኖች እንዲሁም የኤርትራ ስደተኞች ወደ ሀብታሞቹ የመካከለኛው ምስራቅ ሀገራት መሸጋገሪያ ድልድይ ናት። የተባበሩት መንግስታት ድርጅት እንዳስታወቀው በጎርጎሪ ወሰን አቆጣጠር 224 ብቻ በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር እየሞከሩ ቢያንስ 558 ስደተኞች ህይወት ማለፉን ነው በዛ ዛሬ ዕለት መረጃው የወጣው። በሌላው መረጃችን ለኮሊደር ልማት የሚል ደረሰኝ እየተቆረጠብን ከ10 ሺ ብር ጀምሮ እስከ 100 ሺ ብር ድረስ ግዴታ እየተጣላብን ነው ሲሉ የሀገር አቋራጭ አሽከርካሪዎች ቅሬታቸውን ገለጹ። የማዕከላዊ ኢትዮጵያ ክልል በበኩሉ ለኮሪደር ልማቱ በአስገዳጅነት ድጋፍ እየጠየቀ እንደሆነ ተደርጎ በማህበራዊ ሚዲያ የሚሰራጨው መረጃ ሐሰት ነው ሲሉ አስተባብሏል። በማዕከላዊ ኢትዮጵያ ክልል በሚገኙ አንዳንድ ከተሞች ለኮሪደር ልማት በሚል ደረሰኝ እየተቆረጠ ከ10 ሺ ብር ጀምሮ መዋጮ እንዲከፍሉ እየተገደዱ እንደሆነ የሀገር አቋራጭ አሽከርካሪዎች ናቸው ቅሬታቸውን ለሃዱ የገለጹት። አሽከርካሪዎቹ ከክልል ከተሞች ነዳጅን ጨምሮ የተለያዩ ምርቶችን ጭነው ወደ አዲስ አበባ በሚጓዙበት ወቅት በሚያቋርጧቸው የክልል ከተሞች ለኮሪደር ልማት በሚል የሚጠየቁት ክፍያ እንዳማረራቸውም ገልጸዋል። በሌላው መረጃችን ዓለም አቀፍ ሐዋላ መጀመሩን ከኢትዮጵያ ቴሌኮም በኩል በዛሬው ዕለት አዲስ መረጃ ተሰምቷል። የኢትዮጵያ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ከቪዛ ኢንክ የደቡብና ምስራቅ አፍሪካ ሪጅን ምክትል ፕሬዝዳንትና ኃላፊ ሚካኤል በርነር ጋር ከሚያደርጉት የሉካን ቡድን ጋር በዓለም አቀፍ የሐዋላና የዲጂታል የፋይናንስ አገልግሎት ላይ አዳዲስ የትብብር ድሎችን ለመፈተሽ የሚያስችል ውይይትን አካሂደዋል። በውይይቱ ነሐሴ 2016 ይፋ ያደረጉት በአገሪቱ የመጀመሪያው የዋሌት ቨርቹዋል ቪዛ ካርድና በቪዛ ዳይሬክተር እንዲሁም በቴሌብር ሬሚት የሚሰጡ ዓለም አቀፍ ሐዋላ አገልግሎት የሚገኙበት ደረጃ ቀርበዋል። በሀዋላ አገልግሎቱ የተመዘገበው አበረታች አፈጻጸምና በተለይ ሀገራዊ የማክሮ ኢኮኖሚ ማሻሻያን ተከትሎ እያደገ በመጣው የገበያ እድል እንዲሁም የደንበኞች ፍላጎት መሰረት በማድረግ በዓለም አቀፍ ሀዋላ አገልግሎት ላይ ቀጣይነት ያለው ማሻሻያ እየተከናወነ መሆኑን ተብራርቷል። ዋና ሥራ አስፈጻሚ ፍሬ ህይወት ቴሌብር ለአካታችና ተደራሽ የዲጂታል ኢኮኖሚ ግንባታ ቁልፍ ሚና በመጫወት ላይ መሆኑን አጽንኦት ሰጥተውም ተናግረዋል። አክለው ቴሌብር ከቪዛ ዓለም አቀፍ ጋር በመጣመር አዲስ የፈጠራ የታከለበት የዲጂታል ፋይናንስ አገልግሎቶች ማቅረብ የሚችል መሆኑንም አብራርተዋል። የቪዛ ኢንክ ሉካን ቡድን በጋራ ተግባራዊ የተደረጉ ዓለም አቀፍ አገልግሎት ስኬት በማድረግ የገበያውን ከፍተኛ ጥቅም ላይ ያልዋለ አቅም መጠቀም እንደሚገባም ተናግረዋል። በመጨረሻም ተጨማሪ የትብብር ዕድሎችን በመፈተሽ የፋይናንስ ተደራሽና በኢትዮጵያ የዲጂታል ፋይናንስ ባህል ግንባታ ላይ ጉልህ አሻራ ለማሳደር እንዲሁም በተለይ ደግሞ በውጭ ሀገር ላሉ እህት ወንድሞች እጅግ በጣም ጠቃ ጠቃሚም እንደሆነ ነው የተገለጸው። በሌላው መረጃችን የአሜሪካ ኤምባሲ ማስጠንቀቂያ ለኢትዮጵያውያን መውጣቱ በዛሬው እለት ተሰምቷል። በቪዛ ከተፈቀደልዎት ጊዜ በላይ ከቆዩ ወይንም ወደፊት የዩናይትድ ስቴትስ ለመጓዝ ቋሚ እገዳ ሊጣልቦት ይችላል ሲባል በዛሬው እለት ወጥቷል። የቆንጽላ ኦፊሰሮች የኢሚግሬሽን ታሪኮን ሙሉ በሙሉ ማግኘት ይችላሉ። በተጨማሪም ከዚህ በፊት ስለተተላለፉት የኢሚግሬሽን ሕግ ጥሰቶች ያውቃሉ። እንዲሁም ሀቀኛ ስህተት የሚባል ነገር የለም። ቪዛው በትክክል መጠቀም የእርስዎ ኃላፊነት ነው ስንል ከወዲሁ እናሳስባለን ማለት ነው። ምክንያቱም አሜሪካ በትናንትና ዕለት የወጣው ከቪዛ ጋር ተያይዞ ከባድ ማስጠንቀቂያ መሆኑንም ተመልክተናል። በሌላው መረጃችን የከብት ስጋ የበሉ ሰባት ሰዎች መሞታቸው ተገልጿል። በምዕራብ ኦሞ ዞን በተከሰተው የአባ ሰንጋ በሽታ ሰባት ሰዎች መሞታቸው ተገለጸ። በሽታው የቤት እንስሳትንም ገድለዋል። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞዞን በተንቀሳቃስ የአባ ሰንጋ በሽታ ሰባት ሰዎችን ጨምሮ የቤት እንስሳት መሞታቸውን የዞሞ መስተዳደር አስታውቋል። የአባሰንጋ በሽታ በምዕራብ ኦሞ ዞን ሱሪ ወረዳ ኮካ በተባለ እንግዲህ አካባቢ የተከሰተው ከባለፈው ሐሙስ ጀምሮ መሆኑም ተገልጿል። ከዞኑ የአርብቶ አደር የጤና መምሪያ የተውጣጡ ቡድኖች ሚያዝያ 13 ቀን 2017 በሽታው ታይቶበት ወደተባለው ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አስታውቋል። ቡድኑ ባደረገው ምርመራ በሽታው አባሰንጋ መሆኑን ማረጋገጥ መቻሉን የመምሪያው ኃላፊ አቶ በለጠ ግርማ መናገራቸውን ከጀርመን ድምፅ ያገኘነው መረጃ ያመላክታል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎች ይህን ይመስላሉ። ቪዲዮ ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያኖች እንዲደርስ አድርጉያል። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።